የኢራን ከፍተኛው መሪ አያቶላህ አሊ ካማኒ በእስራኤል ጠቅላይ ሚኒስትር ላይ መሳለቃቸው ሲነገር ከአውሮፓም አምባሳደሮቻቸውን ጠርተዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትላንት በመንግስታቱ ድርጅት ጠቅላላ ጉባኤ ንግግር ሲያሰሙ የተለያዩ ሀገራት ዲፕሎማቶች አዳራሹን ጥለው መውጣታቸውን አስመልክቶ የኢራኑ መሪ የስላቅ መልእክት አውጥተዋል ዛሬ የዲፕሎማቶቹ አዳራሽ ጥሎ መውጣት የእስራኤል መንግስት በዓለም ላይ ምን ያህል የተናቀና የተገለለ መሆኑን የሚያሳይ ነው ብለዋል አያቶላህ አሊ ካማኒ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንቱ ንግግራቸው ኢራንን አሸባሪ ያሏቸውን ቡድኖች በመደገፍና በማስፈጸም እንዲሁም ጅምላ ጨራሽ ኒክሌር ጦር መሳሪያ በመገንባት መክሰሳቸው ይታወሳል። የመንግስታቱ ድርጅት ማዕቀብ ተመልሶ እንዲጣልባት በ12 ቀናቱ ጦርነትም እስራኤል አያቶላህ አሊ ካማኒን ለመግደል ተቃርባ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግድያው እንዳይፈጸም አድርገዋል የሚል ዘገባ መውጣቱ ይታወሳል። የካማኒ መገደል ችግሩን ያባብሳል በማለት ትራምፕ መግለጻቸውን ዘገባው አመልክቷል። ይህ በእንዲህ እንዳለ ኢራን በሶስት የአውሮፓ ሀገሮች የሚገኙ አምባሳደሮቿን ማስጠራቷም ተነግሯል። በብሪታንያም በፈረንሳይና በጀርመን የኢራን አምባሳደሮች ለምክክር በሚል ወደ ሀገር ቤት መጠራታቸውን ዘገቦች አመልክተዋል። ኢራን እርምጃውን የወሰደችው ሦስቱ ሀገሮች በቴሄራን ላይ ማዕቀብ ተመልሶ እንዲጣል ማድረጋቸውን ተከትሎ ነው ተብሏል። በሀገሪቱ ዜና አገልግሎት የተሰራጨው የመንግሥት መግለጫም ኃላፊነት የጎደለው ያለውን የሶስቱን ሀገሮች ማዕቀብ መልሶ እንዲጣል የማድረግ እንቅስቃሴን ተከትሎ አምባሳደሮቹን እንዳስጠራ ጠቅሷል። 15 አባላት ያሉት የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት በኢራን ላይ ማዕቀብ ተመልሶ እንዲጣል ትላንት ያሳለፈውን ውሳኔ ቻይናና ሩሲያ እንኳን ሊያዘገዩት አልቻሉም ነው የተባለው። ማዕቀቡ ነገ እሁድ ተግባራዊ እንደሚሆን ኢራን የኒኩሌር ፕሮግራሟን በተመለከተም የጠራ መረጃ ማቅረብ አልቻለችም በሚል ክስ ያቀረቡባት ሦስቱ ሀገሮች የመንግስታቱ ድርጅት አንስቶላት የነበረው ማዕቀብ ተመልሰው እንዲጣል ግፊት ሲያደርጉ ቆይተዋል። ኢራን የኒኩሌር ጦር መሳሪያ ለመገንባት የሚያስችል ዩራኒየም እያበለጸገች ነው በሚል የሚቀርብባትን ክስ በተደጋጋሚ ውድቅ ማድረጓ ሲታወቅ የዓለም አቀፉ አቶሚክ ኃይል ኤጀንሲ የኢራን ኒኩሌር ጣቢያዎችን የመፈተሽ ሥራ መቀጠሉን ትላንት ገል

የቴሄራን የኒውክሌር ግንባታም ለሰላማዊ አገልግሎት ወይም ለጦር መሳሪያ የሚውል ስለመሆኑ መለየት ነው። የኢራን ፕሬዝዳንት ማሱድ ፒዜክሺያን አሜሪካና እስራኤል ለጸብ እየተጋበዙ እንዴት አድርገን ከስምምነት እንደርሳለን ብለው ጠይቀዋል። ስጋቱ የኒውክሌር ፕሮግራሙን የተመለከተ ብቻ ከሆነ በቀላሉ በስምምነት ወይም ደግሞ ስምምነት ላይ ደርሰው መፈጸም እንደሚቻል የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ በበኩላቸው አሜሪካም ኢራንን የመጉዳት ፍላጎት እንደሌላት በመግለጽ ሆኖም ኢራን ግዴታዋን እንድትወጣም የኢኮኖሚ ማዕቀብ አስፈላጊ ነው ብለዋል። በአሜሪካም የቀድሞ ፕሬዝዳንት ባራክ ኦባማ አሸማጋይነት እንደ አውሮፓውያኑ አቆጣጠር በ2015 በተደረገውና ታሪካዊ በተባለው የኒውክሊየር ስምምነት ኢራን የኒውክሌር ፕሮግራሟን እንድትገታ በምትኩ የተጣለባት ማዕቀብ እንዲነሳም ተደርጓል። ሆኖም ፕሬዚዳንት ትራምፕ በመጀመሪያው ዙር የሥልጣን ዘመናቸው ከስምምነቱ በመውጣት በኢራን ላይ የተናጠል ማዕቀብ መጣላቸው ይታወሳል። የመካከለኛው ምስራቅ ሀገሮች በእስራኤል ላይ እንዲነሱ ከፍተኛ የኢራን ባለሥልጣን ጥሪ አቀረቡ። የእስራኤልን ሴራ ለመከላከል የመካከለኛው ምስራቅ ሀገሮች ልዩነታቸውን ወደ ጎን አስቀምጠው እንዲተባበሩ የኢራን ብሔራዊ የደህንነት ምክር ቤት ኃላፊ አሊ ላርጃኒ ጥሪ አቅርበዋል። ኃላፊው የሄዝቦላህ መሪ ሐሰን ናስራላህ በእስራኤል የተገደሉበት አንደኛ ዓመት መታሰቢያ ለመካፈል ቤይሩት መግባታቸውን ተከትሎ ነው ትብብር የጠየቁት። ዛሬ የእስራኤልን ሴራ ለመከላከል የአካባቢው ሀገሮች በቅርበት ሊተባበሩ ይገባል። የእርስ በርስ ልዩነታቸውን ወደ ጎና አስቀምጠው በእስራኤል ላይ እንዲነሱ ጥሪ አቅርበዋል። ኢራን ያለፉትን አራት አስርት ዓመታት የሄዝቦላህ የጀርባ አጥንት በመሆን የጦር መሳሪያና የገንዘብ ድጋፍ ስታደርግ መቆየቷ ይነገራል። የጋዛን ጦርነት ተከትሎ በርካታ የፖለቲካና የጦር መሪዎቹ በእስራኤል መገደላቸው ይታወቃል። ይህንኑ የሐሰን ናስራላህን አንደኛ ሙት ዓመት አስመልክቶ በሺዎች የሚቆጠሩ የሄዝቦላህ ደጋፊዎች ሰልፍ ማካሄዳቸው ተመልክቷል። አሜሪካም ኒውዮርክ በተካሄደም በፍልስጤም ድጋፍ ሰልፍ ላይ የተገኙትን የኮሎምቢያ ፕሬዝዳንት ጉስታፎ ፔትሮን ቪዛ መሰረዟ ተነገረም። በመንግስታቱ ድርጅት ጠቅላላ ጉባኤ ለመካፈል ኒውዮርክ የተጓዙት የኮሎምቢያው ፕሬዝዳንት ሰልፍ መውጣታቸውን ተከትሎ ነው ነገር የሚያባብስ ድርጊት በማለት የአሜሪካ ውጭ ጉዳይ ሚኒስቴር ቪዛቸውን የሰረዘው እናም በፍልስጤም የድጋፍ ሰልፍ ላይ መገኘታቸውን ተከትሎ አሜሪካም ቪዛቸውን ሰረዛ ከሀገር እንዲወጡ ማድረጓን ሚኒስቴሩ ገልጧል። በኒውዮርክ ሰዓት አቆጣጠር ትላንት ምሽት በተካሄደው ሰልፍ የኮሎምቢያው ፕሬዝዳንት በድምፅ ማጉያ መልእክት ሲያስተላልፉ ታይተዋል። ፕሬዝዳንት ጉስታፎ ትራምፕ በአደንዛዥ እጽ አዘዋዋሪዎች ላይ የጀመሩት ዘመቻም አካል ነው የተባለ የአየር ጥቃት መፈጸማቸውን ማውገዛቸው ይታወቃል። በሰልፉ ላይ በስፓኒሽ ቋንቋ መላው ዓለም ከአሜሪካ የሚልቅ ወታደራዊ ኃይል ለመገንባት እንዲተባበር ጠይቀዋል ነው ያሉት። ንግግሩን የተረጎሙ ወገኖች የአሜሪካ ወታደሮች ሰብአዊነት ላይ አፈሙዝ መደቀን እንዲያቆሙ የትራምፕን ትዕዛዝ እንዳይቀበሉ ጥሪ ማድረጋቸውን ተከትሎ የአሜሪካ ውጭ ጉዳይ መስሪያ ቤት ቪዛቸውን ሰርዞ አስወጥቷቸዋል። አሜሪካም የፍልስጤን ፕሬዝዳንት ማህሙድ አባስን ጨምሮ ሰማንያ ለሚደርሱ ያስተዳደሩ አመራሮች በመንግስታቱ ድርጅት ጉባኤ እንዳይሳተፉ ቪዛ መከልከሏም ይታወቃል። ማንነታቸው ያልታወቁ ድሮኖች ዴንማርክ ውስጥ መታየታቸው ተነገረም። ንብረትነታቸው የማን እንደሆኑ ያልታወቁት ድሮኖች ሌሊቱን በዴንማርክ ግዙፍ ጦር ሰፈር ላይ መታየታቸውን የሀገሪቱ ባለሥልጣናት ገልጸዋል። የድሮኖቹን መታየት ተከትሎ ዴንማርክ የአየር ክልሏን መዝጋቷ ሲታወቅ፣ የድሮኖቹ ብዛትና ከየት እንደመጡ እስካሁን በዝርዝር አልተገለጸም። ሆኖም የሩሲያ ሳይሆኑ እንዳልቀረም የዴንማርክ ፖሊስ ሲያስታውቅ የሞስኮ ባለሥልጣናት ማረጋገጫም ሆነ ማስተባበያም አልሰጡም። ሰሞኑን የሩሲያ ድሮኖች የፖላንድናም የሩማንያን አየር ክልል ጥሰው መግባታቸውና ኔቶ ሀገሮቹን ለመከላከል ወታደራዊ ልምምድ መጀመሩ ይታወቃል። እስራኤል ከሁሉም የአውሮፓ እግር ኳስ ውድድሮች እንድትታገድ ቱርክ መጠየቋ ተነገረም። የእስራኤልን መታገድ የጠየቀች የመጀመሪያዋም የአውሮፓ እግር ኳስ ማህበር አባል ናት ቱርክ። የሀገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት እስራኤል ከሁሉም ውድድሮች እንድትወገድ የሚጠይቅ ደብዳቤ ለፊፋና ለአውሮፓ እግር ኳስ ማህበር መላካቸውን ዘገቦች አመልክተዋል። እስራኤል በጋዛም እየፈጸመች ነው ባሉት ጭፍጨፋ በውድድር መድረክ ልትሳተፍ አይገባም ብለዋል ፕሬዝዳንቱ በደብዳቤያቸው። የእስራኤል ብሔራዊ ቡድን በሚቀጥለው ዓመት በሚካሄደው የዓለም ዋንጫ ለማለፍ ማጣሪያ ጨዋታዎች እያካሄደ መሆኑ ይታወቃል። በእስራኤል ላይ ተመሳሳይ እገዳ እንዲጣል የ48 ከፍተኛ አትሌቶች ጥ ትላንት ለአውሮፓ እግር ኳስ ማህበር ጥያቄ ማቅረቡ ይታወቃል። በእስራኤልና ቱርክ መካከል የተፈጠረው ፍጥጫና የቃላት ጦርነት እየተባባሰ መምጣቱ ሲነገር የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን በመንግስታቱ ድርጅት ጠቅላላ ጉባኤ እስራኤልን ደጋግመው በጅምላ ፍጅት ወንጅለዋል። በተመሳሳይ የእስራኤል የብስክሌት ቡድን በቀጣይ ሳምንት በጣሊያን ከሚካሄደው ውድድር ለደህንነት በሚል እንዲቀር መደረጉ ታውቋል።